ከድህነት ለመላቀቅ በሚደረገው ሂደት ሀብት አንዱና ዋነኛው አስፈላጊ ጉዳይ ነው። ለዚህም ደግሞ የግለሰብ የቡድንና ሌሎች ሀብቶችን በማሰባሰብ የኢኮኖሚ አቅምን ማጠናከርን ይጠይቃል። በዚህ ረገድ የህብረት ስራ ማህበራት በአብነት ይጠቀሳሉ። የኅብረት ስራ ማህበራት ከግላዊነት ይልቅ በህብረት ማደግ የሚያስችሉ ለማህበራዊና ኢኮኖሚያዊ እድገት እንደ ጀርባ አጥንት ይወሰዳሉ። የልማት ክፍተቶች በሚስተዋልባቸው አካባቢዎች መተኪያ የሌለው ሚናም ይጫወታሉ። የህብረት ስራ ማህበራት በአሁኑ ወቅት በዓለም አቀፍ ደረጃ እየተመዘገበ ባለው ከፍተኛ ማህበራዊና ኢኮኖሚያዊ እድገት የበኩላቸውን ድርሻ እያበረከቱ ይገኛሉ። የህብረት ስራ ማህበራት ያሉበትን ደረጃ መለየት መረጃ በማደራጀት መሻሻል የሚያስፈልጋቸውንና ጠንካራ ጎኖችን አጠናክሮ የሚቀጥሉበትን ሁኔታዎችን ማመቻቸት፣ በተሻሉ ባለሙያዎች እንዲመሩ በማድረግ የፋይናንስ አቅም ያላቸው ማድረግ ይገባል። በዚህም አምራቹንና ሸማቹን ማህበራትና ሌሎች በርካታ መሰረታዊ ማህበራት ያሉበትን ደረጃና ስራዎችን ማስተዋወቅ ተገቢ ነው። የህብረት ስራ ማህበራት አቅም ለመገንባት የሚያስችሉ ጥናትና ምርምር ሌላው ቁልፍ ተግባር ነው። የህብረት ስራ ማህበራት እንቅስቃሴን ለማጠናከር እና አምራች አርሶ አደሮችን ተጠቃሚ ለማድረግ ሪፎርም ተካሂዷል። አንድ ነገር በገባን ልክ ነው አድቮኬት የምናደርግለት። ስለዚህ ኩዊክ ፊክስ ማለት በተለየው ደረጃ መሰረት ወደፊት ተጠናክሮ የሚቀጥሉትን ማጠናከር፣ የማይቀጥሉትን የሚፈርሱትን ማፍረስ መዋሀድ የሚችሉትን እንዲዋሃዱ ማድረግና ጠንካራ ተወዳዳሪ በባለሙያዎች የሚመሩ የተሻለ ፋይናንስ አቅም ያላቸው በየአይነታቸው። ህብረት ስራ ማህበራት በሁለት መሰረታዊ አይነት ይለያሉ፣ ፕሮዲውሰርና ዩዘርስ ይባላሉ። ፕሮዲውሰርስ ማለት ትናንትና እንዳየነው ምርት የሚያመርቱ ለምሳሌ ድንች ዘር የሚያመርቱ አይተናል። ምርጥ ዘር የሚያመርቱ አይተናል። ዶሮ የሚያመርቱ አይተናል። ፕሮዲውሰርስ የሚባሉት እነዚህ ናቸው። ዩዘርስ የሚባሉት ደግሞ ብድርና ቁጠባ አይተናል። ለምሳሌ ትላንት የፋይናንሻል ሰርቪስ የሚሰጡ፣ የሸማች ሰርቪስ የሚሰጡ፣ የሌሎች ከሌሎች እየሰበሰቡ ሰርቪስ የሚሰጡ ናቸው። ስለዚህ እነዚህ መሰረታዊ ማህበራትን ማስታወቅ፣ ባለፈው ዓመት የተካሄዱት የደረሱበት ሁኔታን ማየት አንደኛው ላማችን የነበረው፣ ሁለተኛው ቀጣይነት ያለው ህብረት ስራን የሚገነባ ፍኖተ ካርታና ስትራቴጂ እየሰራ ነው። ይሄንን ዝግጅት ስናይ በየቀበሌው፣ በየወረዳው በምናይበት ጊዜ ለዚህ ፍኖተ ካርታ የሚሆን በቂ ግብዓት ለማግኘት ነው። ማህበራት የት ነው ያሉት እንዴት ነው ያሉት የሚለውም በቂ ግብዓት ለማግኘት ፍኖተ ካርታችንን ዲዛይን ለማድረግ ነው። ይሄ ፍኖተ ካርታ ከሀገራዊ የሀገር በቀል የኢኮኖሚ ፖሊሲዎች በመሐከለኛ ጊዜ የኢኮኖሚ ፖሊሲ መንግስት ያወጣው 2023 2040 2075 እያለ 2100 2100 ድረስ መንግስት ይሄ ሀገር ከየት ወዴት ይሄዳል የሚል ዲዛይን አድርጓል። ከሱ ጋር የሚጣጣም ህብረት ስራ አቅም ለመገንባት ነው። እንደምታውቁት ይህ መንግስት ኢንተርፕሬነር መንግስት ነው። ራሱ ኢንቨስትመንት ውስጥ የሚሳተፍ ኢንተርፕሬነር መንግስት ነው። ስለዚህ አንድ የልማት ኃይል፣ በሌላ በኩል የፕራይቬቱ የግሉ ዘርፍ ሌላው የልማት ኃይል፣ ቀሪው ህዝብ ሴት ይሰበሰባል ካላችሁ ህብረት ስራ ውስጥ ይሰበሰባል። ስለዚህ ህብረት ስራ ማለት ምን ማለት ነው? መደመር ማለት ነው። ፖለቲካዊ ብልጽግና ህብረት ስራ ማህበራት አሶሲሽን ስለሆኑ አንድ ሰው አንድ ድምፅ ስላለው እኩልነትን ስለሚያረጋግጡ ፖለቲካዊ ብልጽግና የሚባለውን ያረጋግጣሉ። ኢኮኖሚያዊ ብልጽግና ሁሉም ሰው ወደ ኪሱ የሚገባ ኑሮን የሚቀይር ህይወቱን የሚቀይር ነገር ስለሚያደርግ ኢኮኖሚያዊ ብልጽግናን ያረጋግጣሉ። ሶስተኛ፣ ሶሻል ኢንተርፕራይዝ ናቸው፣ ሶሻል ሙቭመንት ናቸው። የማያቋርጥ የህብረተሰብ እንቅስቃሴ በማድረግ በየአካባቢያቸው ስራ ይፈጥራሉ፣ ህይወት ይገነባሉ፣ አካባቢ ይለውጣሉ፣ አካባቢ ይጠብቃሉ። ሁሉም በማድረጋቸው ህብረት ስራ ማህበራት ሶሻል ማለት ፕሮስፔሪቲ ወይ ደግሞ ማህበራዊ ብልጽግናን ያረጋግጣሉ። ስለዚህ አንድ በርጩማ ብትወስዱ አንዱ እግር መንግስት ከሆነ አንዱ እግር የግል ባለሀብት ሆነ ቀሪው የህዝብ አቅም ተደምሮ በአንድ ላይ በኮኦፕሬቲቭስ ነው ለውጥ የሚያመጣው። ስለዚህ እውነተኛ የብልጽግና ስራ እንድንሰራ ከፈለግን ኮኦፕሬቲቭን ማደራጀት ይኖርብናል። ይህን ነገር ፕሮሞት ለማድረግ ነው የመጣንበት ሁለተኛው ዓላማ። ስለዚህ ህብረት ስራ ኢንተርፕራይዝ ሆኖ ስንል ዩዘርስም ቢሆኑ ፕሮዲውሰርስም ቢሆኑ የራሳቸው ህጋዊ ማንነት ያላቸው ህጋዊ ሰውነት ያላቸው ኢንቲቲ ናቸው፣ ቢዝነስ ናቸው። እንደ ጥቃቅና አነስተኛ፣ እንደ መካከለኛ ቢዝነስ ወይ ደግሞ እንደ ትልልቅ ቢዝነስ። በዓለም ላይ ለምሳሌ ራቦ የሚባል የደች ባንክ አለ። ትልቁ የኮኦፕሬቲቭ ባንክ ነው። ጀርመን፣ ፈረንሳይ ውስጥ ያሉት ትልልቅ ዩኒዮኖች ባንክ የኮኦፕሬቲቭ ናቸው። ኢቭን የፋይናንሽል ክራይሲስ ሲመጣ ያልመታቸው ያላንገዳገዳቸው ባንኮች የህብረት ስራ ማህበራት ባንኮች ናቸው። ሶ እነዚህ ራሳቸውን የቻሉ ትልልቅ የቢዝነስ ኤንቲቲዎች ናቸው። አዲስ አበባ ሲትሄዱ ዙባይ ላይ ትልልቅ የአበባ ርሻ ታቸዋል። ሼር ኢትዮጵያ የሚባል እሱ የደች ገበሬዎች ህብረት ስራ ማህበር ነው። የግል ባህበር አይደለም፣ የህብረት ስራ ማህበር ነው። በትውልዶች መካከል በመሰብሰብ የመጣ ነው። ከዚህ አንጻር ሲታይ ነው የሚያስቆጨን። እኛ ህብረት ስራን የምናይበት ማዳበሪያ የሚያደርስልን ምርጥ ዘር የሚያመጣልን ወይ ደግሞ ምርት ገዝቶ ለገበያ አቅርቦ ለአርሶ አደሩ በክረምት ትርፍ ክፍያ የሚያከፋፍል አድርገን ነው የምናየ። ህብረት ስራ ግን በደንብ ካደራጀ ነው በአግባቡ ካሰራ ነው ግልጽ ፖሊሲ ካስቀመጥንለት ኢኮኖሚያዊ ህይወትን የሚቀይድ ዘላቂ የሆነ ልማትን የሚያረጋግጥ ኢንስቲቱሽን ነው። ስለዚህ በዚህ መንገድ ለዚህ ፕሮሞት ማድረግ እና ትክክለኛ የመደመር አቅም ለማድረግ መስራት ይኖርብናል። ከዚህ አንጻር የደቡብ ኢትዮጵያ ኮምፓራቲቭ አድቫንቴጁ ከኮኦፐሬቲቭ አንጻር ምንድን ነው ብሎ ማየት በጣም ጥሩ ነው። በእኔ እውቀት እጅግ ታታሪ በጠባብ መሬት በርካታ ምርት የሚያመርት ረዚሊያንት የሆነ ህዝብ ያለበት ክልል ነው። የክልል ውብ ክልል ነው። በጣም ሞዛይክ ነው፣ ግን ትልቅ አቅም ያለው ክልል ነው። ይህን አቅም በየአካባቢው በየአክሮኮሎጂ በአርሶአደር በአርቢቶ አደር በአግባቡ ካደራጀን ከገበያ ጋር ካስተሳሰርን ግልጽ ስርዓት ካበጀንለትና ከመራ ነው በህብረ ስራ አቅም ክልሉን ትራንስፎርም ማድረግ እንችላለን። ስለዚህ ትልቅ አድቫንቴጅ አላችሁ። ዳይቨርሲፋይድ የሆነ ለምሳሌ የቡና አካባቢ የቡና ምርታማነትን በማሳደግ በዛ ካ ያሉ ህብረስራ አርሶ አደሮች በሙሉ በህብረ ስራ ማህበራቸው እንዲደራጁ ማድረግ ያስፈልጋል። በአሳ ለምሳሌ ከቱርካን አንስታችሁ እስከ ድላ ድረስ በአባያ በጫሞ አድርጋችሁ የሚመረት የዓሳ ምርት ተአምር ልትሰሩበት ትችላላችሁ። በአትክልትና ፍራፍሬ በጣም ብዙ ነገር ሊሰራ የሚያስችል አቅም ያለው ክልል ነው። አሁን ባየናቸው አዳዲስ ግኝት ምርቶችም ደግሞ እንደዚሁ ብዙ ነገር መስራት የሚቻልበት ክልል ስለሆነ ይህንን አቅም ማስተሳሰር ያስፈልጋል። ቁጠባ በጣም በጣም በሚገርም ደረጃ ከትንንሽ ባንኮች የሚበልጥ ቁጠባ የሚሰሩ የህብረት ስራ ማህበራት አሉ። አሁን በሀገራችን አንዱ ማህበር ብቻ በዘንድሮ ዓመት 15 ቢሊዮን ብር ብድር አከፋፍሏል። ከትንንሽ ባንኮች ይህን አያደርጉም። ትላንት ያየነው የድቻ ቁጠባና ብድር ህብረ ስራ ማህበር በጥቂት ጊዜ በመንግስት ሰራተኞች የመጣ ዜሮ ፐርሰንት የክሳው ክፍያ ምላሽ የሌለበት በክልሉ የመንግስት ሰራተኞች ተስፋ መሆን የቻለ ቤት እንዲሰሩ ቢዝነስ እንዲፈጥሩ ልጆቻቸውን እንዲያስተምሩ እነሱ እንዲማሩ አቅም መሆን ይቻላል። አዝ ኤንድ ኦፍ ዘዴ ምንስ ሳይሆን እንዲ ይሆን ኑሮ ቤተሰብ የሚገነባ ከዛ ቅድም ያልነውን የሶሻል ፕሮስፔሪቲን የሚያመጣ ስራ እየሰራ ነው። ሁሉም አርሶ አደሮች ቅድም ቢሊየን ሚሊዮን በአንድ ሳምንት ከሰበሰብን ለምንድን ነው በከጫፍ ጫፍ ከዳሰነች እስከ ገደብ መስራት የማንችለው? ይሄንን እዚህ ክልል ውስጥ ይሄ ማድረግ ይቻላል። ይህን ስናደርግ ተአምር እንሰራለን። አርብቶ አደሩ ከብቱ ኤክስፖርት እንዲያደርግ ተደራጅቶ በህብረት ስራ ማህበር ገበያ እንዲመቻችለት ማድረግ ይቻላል። እነዚህን አቅሞች በአግባቡ እንድንጠቀም ለማድረግ ነው። ለእነዚህ ግን ወሳኝ አንድ ነገር አለ። የህብረት ስራ ማህበራት የታማንነት ችግር አላቸው። የታማንነት ችግር አሁን ሪፎርሙ ጋር አንዳንድ ክልሎች ላይ በተሰራው ጥናት የነከሌ ማህበር ይባል የነበረ ደግሞም ለወጣቶች ጫና በሚኖርበት ጊዜ በአንድ ወቅት በማኅበር እናደራጃቸውና ወጣቶቹ ትራንስፎርም ሲያደርጉ የሚሞቱ ሳስቴን የማያደርጉ ማህበራት ነው ያሉት። ይህን ስርዓት መቀየር የግድ ያስፈልጋል። ስለዚህ ታማኝነት ልናመጣ ከሆነ ማህበራት በአባሎቻቸው የበላይነት የሚመሩ በግልጽ የሚሰሩትን የሚያውቁ፣ ጠቅላላ ጉባኤ ያላቸው፣ ኦዲትድ የሚሆኑ ዕዳ ካለ የሚያስመልሱ ትራንስፓረንት እንዲሆኑ ያስፈልጋል። አንደኛው ወሳኙ ጉዳይ ይሄ ነው። የመንግስት ሚና መደገፍ ነው። ቅጥር ሰራተኞቻቸው በህግ የሚመሩ በስርዓት የሚመሩ ተጠያቂነት ያላቸው ኦዲትድ የሚሆኑ በየአመቱ ዲክሌርድ የሚሆነው ፕሮፊትም ሆነ ሼር በትክክል የሚታወቅበት ስርዓት መገንባት አለበት። ይህም በማድረግ ጠልቃ ገብነትን በማስቀረት ተጠያቂነትን በማስፈን ግልጸኝነትን በማስፈን ኅብረት ሥራ ማኅበራት የአባሎቻቸው እንዲሆኑ በማድረግ ውጤታማ መሆን እንደሚቻል ለማረጋገጥ ነው። በክልሉ የሚገኙ የህብረት ስራ ማህበራት የማህበረሰቡን ኑሮ ለማሻሻል እና ብልጽግናን ለማረጋገጥ ከፍተኛ አስተዋጽኦ የሚያበረክቱ ማህበራት ናቸው። የማህበራትን አቅም ለመገንባት ኤጀንሲው ከባለ ድርሻ አካላት ጋር እየሰራ ያለ ሲሆን፣ ማህበራትን ውጤታማ ለማድረግ እና ሪፎርሙን ለማሳካት በከፍተኛ ተቋማት የተመራ የጥናትና ምርምር ስራም እየተሰራ ነው። የህብረት ስራ ማህበራት የህዝብን ኑሮ በመቀየር እና ችግርን ከመፍታት አንፃር ሚናቸውን ከፍተኛ ማድረግ ያስፈልጋል። በክልሉ ያለውን እምቅ አቅም በመጠቀም በርካታ ሞዴል ህብረት ስራ ማህበራትን ለመፍጠር ህግና ደንቦችን ተግባራዊ ማድረግ ይገባል። በክልላችን ያሉ የህብረት ስራ ማህበራት የክልላችን ህዝብ ኑሮ እንዲሻሻል፣ የክልላችን ብልጽግና እንዲረጋገጥ የሚያደርጉት አስተዋጽኦ የክልላችን መንግስት ከተት መሰረተ ጀምሮ በአሰራር፣ በአደረጃጀት፣ በአዋጅ በመደገፍ እንዲሁም ህብረት ስራ ማህበራት ተጠናክሮ እንዲወጡ በክልሉ ያለውን የአርሶ አደሩ እንዲሁም ሌሎችም በዚህ ደረጃ የተደራጁ የህብረተሰብ ክፍሎች የኢኮኖሚ ማህበራዊና ፖለቲካዊ ጥያቄዎቻቸው በተደራጀ መልኩ ምላሽ እንዲያገኙ የሚያደርገውን የፖለቲካ የህግና የሞራል ድጋፍ አጠናክሮ እንደሚቀጥል በዚህ አጋጣሚ ቃል ለመግባት ነው። ከዚህ ውጭ በየደረጃው በክልላችን በየዞኖቹ ያሉ የህብረት ስራ ማህበራት በጣም አስደማሚ ለውጥ እያመጡ ነው ያሉት። በአርሶ አደር ደረጃ የአርሶ አደሩን ምርት በመሰብሰብ ለገበያ በማቅረብ የሚታወቁ ጥሩ ስም ያላቸው ጥሩ ካፒታል እና አባል ያላቸው የህብረት ስራ ማህበራት አሉ እንዲሁም ደግሞ ሌሎች በቡና አምራች አርሶ አደሮች ስብስብ የሆኑ እንደ እርጋጨፌ ግብሮች ህብረት ስራ ዩኒዮኖች እና በስሩ የተደራጁ የህብረት ስራ ማህበራት አለው። እኔ በዚህ አጋጣሚ አደራ ማለት የምፈልገው ቅድም ግብረ አምባሳደር ያነሱት የህብረት ስራ ሲነሳ በስተጀርባ የሚነሳው የትረስት ኢሹ ነው። አብዛኛው በምናውቀው ሂደት ህብረት ስራዎች ለበርካታ ጊዜ እዛ አካባቢ በተጠጉ ሰዎች በእውቀት፣ በእምነት፣ በና በታማኝነት አገልግሎት ከመስጠት አንጻር ውስንነት አለባቸው። ለአቡዝ ይጋለጣሉ። ይሄን የተጋለጠውንም ደግሞ በህግ ተጠያቂነት በማስፈል ጉዳዮች እንዲታረሙ ከማድረግ አንጻር ያለው ውስንነት በየመዋቅሩ በዞኖች እንዲሁም በክልል ደረጃ ወስደን በቀጣይነት መስራት ያለብን እንደሆነ ይታመናል ከዚህ ውጪ አብዛኛው ማህበራት በአርሶ አደር ደረጃ የሚመሩ ከመሆናቸው ጋር ታይዞ አሁን ከደረስንበት ዘመን አንጻር ተቋሙን የማዘመን አደረጃጀታቸውን የማዘመን አመራሩን የማዘመን ሰራተኞቻቸውን የማዘመን እና በሰለጠነ ሰው ኃይል እንዲመሩ ማድረግ ላይ ቁልፍ ጉዳይ ነው። ኢኮኖሚ ትራንስፈር እናደርጋለን፣ የአሰራር ስርዓት እናዘመናለን ስንል ከሰለጠነ የሰው ኃይል ውጪ የሚታሰብ አይደለም። ከዘመናዊ አሰራር ውጪ የሚታሰብ አይደለም። ከዚህ አንፃር እነዚህ ስራዎች ትኩረት ተሰጥቶ የሚሰሩ ይሆናሉ። የክልላችን መንግስት እንደዚህ ጉዳዮች በትኩረት እንዲመሩ እና የአርሶ አደራቻችን እንዲሁም የመላው የኅብረተሰባችን ፍላጎትና ጥቅም እንዲከበር አጠናክረን የምንሰራ ይሆናል። ህግና ደንብን በመጠበቅ ከ296 በላይ ህብረት ስራ ማህበራትን በማዋሃድ ከ766 በላይ መሰረታዊ ህብረት ስራ ማህበራትን ማስወጣት የሪፎርሙ ውጤት ናቸው። የአባላት ቁጠባና ንቅናቄ በማካሄድ በሳምንት 12 ሚሊዮን ቁጠባ ማሰባሰብ የኦዲት አፈጻጸም የብድር ስርጭትና አመላለስ ሂደትን በማሻሻል በአባላት ውስጥ የባለቤትነትና የመተማመን ስራዎች በትኩረት ተሰርተዋል። በክልሉ 6308 መሰረታዊ 29 የህብረት ስራ ዩኒየኖች ከ1 ሚሊዮን 78 ሺህ በላይ አባላት ያሉ ሲሆን ከ1 ቢሊዮን ብር በላይ ካፒታል ማፍራት ተችሏል። በሀገራችን የለውጡ መንግስት ከመጣ ወዲህ የህብረት ስራ ማህበራት በኢኮኖሚ ውስጥ ይበልጥ የሚጠበቅባቸውን ያህል ተወዳዳሪ መሆን እንዲችሉ በህብረ ስራ ማህበራት የእድገትና የተወዳዳሪነት ማሻሻያ ሪፎርም ያሉባቸውን ተግዳሮቶችና ማነቆዎችን በመፍታት በአባላት ተጠቃሚነትና በሀገር ኢኮኖሚያዊና ማህበራዊ እድገት ላይ የሚጠበቅባቸውን ሚና እንዲወጡ በተዘረጉ የአደረጃጀትና የአሰራር ስርዓቶች በመጠቀም ቀጣይነት ያለው እድገት እያስመዘገቡ ይገኛል። ለዚህ ትግበራ ምቹ ሁኔታ እንዲፈጠር በክልላችን ከአደረጃጀት አንጻር 6308 መሰረታዊና 29 የህብረት ስራ ዩኒየኖች ያሉ ሲሆን ከ1 ሚሊዮን 78 በላይ አባላት ተሳትፏል። 1.57 ቢሊዮን የውስጥ ካፒታል ማፍራት ተችሏል። በቁጠባና ብድር ህብረ ስራ ማህበራት ከአንድ ቢሊዮን ብር በላይ ሀብት ማፍራት ተችሏል። ከ1.9 ቢሊዮን ብር በላይ ብድር ተሰራጭቶ የፋይናንስ ትስስር በመፍጠር አባላት የገቢ ማስገኛ ተግባራትን በማከናወን ትርፋማ እየሆኑ ይገኛል። ወጣቶችና ሴቶች በእንስሳትና እንስሳት ተዋጽኦ ምርትና ግብይት ስራ ላይ በመሰማራት ለራሳቸውና ለሌሎች ስራ አጥ ወጣቶች የስራ እድል እየፈጠሩ ይገኛል። የህብረት ስራ የሪፎርም ትግበራ ከተጀመረ ወዲህ ማህበራት የሀገር ውስጥና የውጭ ግቤት ድርሻ እያደገ መምጣት በኢንዱስትሪ ሽግግር በአግሮ መካናይዜሽን ተሳትፎና በነፃ ገበያ ስርዓት ውስጥ በመግባት ለአባልና አባል ላልሆኑ ዜጎቻችን ምርትና አገልግሎት በማቅረብ ገበያ እያረጋጉ ይገኛል። የህብረት ስራ ማህበራት ደህንነታቸው ተረጋግጠው ህግን አክብሮ የሚሰሩ ቁጥራቸው ከጊዜ ወደ ጊዜ እያደገ መጥቷል። በክልላችን የአፈር ማዳበሪያና ሌሎች የግብርና ግብዓቶች አቅርቦት ስርጭትና የፋይናንስ አስተዳደር ቀልጣፋና ወጪ ቆጣብነትን የሚያረጋግጥ የአሰራት ስርዓት ተዘርግተው ወደ ተግባር ተገብቷል። አበረታች ውጤትም እየተመዘገበ ይገኛል። ይህንን አጠናክረን ማስቀጠል በየ ደረጃው ካለው አመራርና ከባለ ድርሻ አካላት ይጠበቅበታል። ክቡራትና ክቡራት፣ የህብረት ስራ ማህበራት የተቋቋመበትን መሰረታዊ ዓላማ በሚፈለገው ደረጃ ከማሳካት አንፃር የአባላት ተሳትፎ፣ ተጠቃሚነት፣ ተቆጣጣሪነትና ባለቤትነት በሚፈለገው ደረጃ ማረጋገጥ በቢዝነስ እሳቤ ብቃት ባለው ባለሙያና አመራር ከመመራት በሀገርና ዓለም አቀፍ ደረጃ ተወዳዳሪና ተመራጭ የቢዝነስ ተቋም ከመሆን አንጻር ጉድለት የሚታይበት መሆኑ እንደ ሀገር ተጠንቶ በክልላችን ከ2016 ዓ.ም ምህረት ጀምሮ የህብረት ስራ ማህበራት ሪፎርም ማስጀመሪያ መራግብር በማድረግ ወደ ሙሉ ትግበራ ውስጥ ተገብቷል። በዚህም የክልላችን ውስጥ ያሉ ህብረት ስራ ማህበራት በአይነትና በደረጃ መረጃ የማሰባሰብ ሥራ በደረጃ እንዲለዩ የምዝገባና ምስክር ወረቀት እድሳትም እየተደረገ ይገኛል። በዚህ መሰረት ከ296 በላይ ህብረት ስራ ማዕበራት ህግን ጠብቆ እንዲዋሄዱ፣ ከ766 በላይ መሠረታዊ ህብረት ሥራ ማዕበራት እንዲፈርሱ በሪፎርሙ ተደርጓል። የአባላት ካፒታል ቁጠባና ንቅናቄ በማካሄድ በአንድ ሳምንት 12 ሚሊዮን ቁጠባ ማሰባሰብ ተችሏል። የውዴት አፈጻጸም፣ የብድር ስርጭትና አመላለስ ሂደት ተሻሽሏል። በአባላት ዘንድ የባለቤትነትና የመተማመን መንፈስ ጨምሯል። የህብረት ሥራ ማህበራት እንደ ኢኮኖሚያዊ ኢንተርፕራይዞችና እንደ ራስ አገዝ ድርጅትነታቸው ለማህበረሰቡ ተጠቃሚነት ጉልህ ድርሻ አላቸው። እንደ ቢዝነስ ተቋም ኢኮኖሚያዊ ተጠቃሚነታቸውን ታሳቢ በማድረግ የአካባቢዎቻቸውን ጸጋ በመጠቀም የግልና የቡድን ችግሮችን በመፍታት ረገድ ከፍተኛ ሚና በመጫወት ለሰብአዊነት ትልቅ እሳቤ ያላቸው በመሆኑ በኢኮኖሚ ማሻሻያ ሪፎርም ህብረት ስራ ማህበራት ተጨባጭ ለውጦችን እያስመዘግ እየዘገቡ ነው። የህብረት ስራ ማህበራት እንደ ኢኮኖሚያዊ ኢንተርፕራይዞችና እንደ ራስ አገዝ ድርጅትነታቸው ማህበረሰቡን በማሳደግ ረገድ ጉልህ ሚና ይጫወታሉ። የህብረት ስራ ማህበራት እንደ ቢዝነስ ተቋም ኢኮኖሚያዊ ተጠቃሚነታቸውን ታሳቢ በማድረግ የአካባቢያቸውን ጸጋ በመጠቀም የግልና የቡድን ችግሮቻቸውን በመፍታት እና ለሰብአዊነት ትልቅ ቦታ የመስጠት እሴትን የተላበሱ አደረጃጀቶች በመሆናቸው በአሁኑ ወቅት በዓለም አቀፍ ደረጃ የተመዘገበ ባለው ከፍተኛ የማህበረ ኢኮኖሚ እድገት የበኩላቸውን ድርሻ በማበርከት ላይ መሆናቸው ግልጽ ነው። በአገራችንም ብዝሃ ኢኮኖሚ ማሻሻያ አካል የሆነው የኅብረት ስራ ሪፎርም ተጨባጭ ለውጦችንም እያስመዘገበ ይገኛል። በደቡብ ኢትዮጵያ ከሚገኙ አስራ ሁለት ዞኖች አንዱ የሆነው ጋሞ ዞን በኅብረት ስራ በአዋጅ በተሰጠው ስልጣንና ተግባር መሰረት ማህበረሰባችንን የአካባቢያቸውን ሀብቶችና ጸጋዎች መሰረት በማድረግ በኅብረት ስራ ማህበራት በማደራጀት ድህነትና ዋላቀርነትን ከሀገራችን ለማስወገድ የተነደፉ የልማት ፖሊሲዎችና እስትራቴጂዎችን እቅዶችን እውን ለማድረግ በተጀመረው ከፍተኛ ርብርብ እንደ አንድ የልማት ኃይልና አጋር ሆነው ለኢኮኖሚያዊና ማህበራዊ ልማት ግንባታ ድርሻቸውን እንዲወጡ እያደረገ ይገኛል። በዚህ መሰረት በዞናችን 14 ወረዳ ገጠር ወረዳ እና በአምስት ከተማ አስተዳደር የኅብረት ስራ ማህበራት በደረጃ ሲታይ መሰረታዊ ማህበራት 255162 በላይ አባላትን የያዙ 1499 ቁጠባና ብድር ዩኒዮኖች ሶስት ግብርና ዩኒየኖች ሁለት፣ የሸማቾች ዩኒየን አንድ። የተጀመሩ መልካም ተግባራትን በማጠናከር ከጉለቶች በመማር የሪፎርሙን ትግበራውን ከፍተኛ ውጤት በማስመዝገብ አበረታች ስኬቶችም ተገኝቷል። በካፒታል አንጻርም ስትታይ ከግማሽ ቢሊዮን ብር በላይ በማፍራት ማፍራት ተችሏል። ለአብነትም በትናንትና በመስክ ጉብኝት ያየናቸው በጨንቻ ዙሪያ የዶኮ የወይራ ድንች ብዜት ኅብረት ሥራ ማኅበር በጨንቻ ከተማ የሴቶች የጦሎላ ሴቶች ወተት አቅራቢ ህብረት ስራ ማህበር፣ የጨንቻ አፕል ፍራፍሬ ማህበራት ተጠቃሽ ናቸው። ህብረት ስራ ማህበራት በተፈጥሮና ሰው ሰራሽ አደጋ ወቅት ድጋፍ በማድረግ ሰብአዊ ኃላፊነታቸውን እየተወጡም ይገኛሉ። በመሆኑ ቀጣይ ልዩ ትኩረት ሰጥቶ የሚከናወኑት ተግባራት ምርትና ምርታማነትን በማሳደግ ረገድ የቴክኖሎጂ አቅርቦትና ለኢንቨስትመንት መስፋፋት የላቀ ሚና እንደሚኖር የቁጠባ ባህልን በማሳደግ የሁሉም ባለድርሻ አካላት እርብርብ ወሳኝ እንደሆነ ይታመናል። በእፈደሪ ህብረት ሥራ ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ሽጉጤ የተመራ ልዑክ በአርባ ምንጭ ከተማ እና አርባ ምንጭ ዙሪያ ወረዳ የህብረት ስራ ማህበራት ስራ እንቅስቃሴን ተመልክተዋል።